ጸልይላት ብለን እጃችን አንስተን እንጸልያለን። ለካ አሳኛው ሶስታችንን የሚውት አድርጋን እሷ የምትለውን ብላ እጃቸውን ያነሱት ሻዳ እያሰጥቸውስሞቶለት ምናምን፣ ፓስተር ሙባረክ ተብላ። አንተ የምገርም ሰውና ሶስታችንን የሚውት አድርጋ፣ እኛ እዚህ እንጸልያለን። ለእሷ ማ ነው? እና እኛ ተስማምተን ስንጸል እጃችንን አንስተናል። አይ እጃችሁን አንስታችሁ ሻዳ ይዛችኋል። አይ እዚህ ጋር እኮ መጣው ኤርሚ ጋርም አለ እኔ ጋር ብቻ ነው ፓስተር ሙባረክ ምናምን በለው። አይ እኔ ምን ለፋለ ፓስተር ወደ ጌታ መምጣት አለበት እንዳልኪ፣ አው እንሳ ጸሎት ነው። አይ ይሁን እስኪ ኢየሱስ ክርስቶስን የህይወትሽ ጌታ አዳኝ ገዢ አድርገሽ ተቀብለሻል? ቆየ በሰማንያ ቀኔ በጣም ደስ የሚል ነው። እንደ ብዙ ኢትዮጵያዊ ተቀብለሻል ማለት ነው። ታዲያ አሁን ስትሞቺ ወዴን ነው የምትሄጂው? ወደ እግዚአብሔር ጋ ነው። ለምን ሞት እናወራለን በጨለማ ውዴ። በስመ አብ አንቦ ኢትዮጵያን ጊዩኒኒናት ጋይስ ደብል ነው እኔ ሞታል ውድን በዚህ እድሜ ውዴ አስር አመት በኋላ ደብነ ለበላ ለምን እንደው ግን የምታሟርቱብን? ቆይ ሁላችሁም እየገባችሁ ስትሞቱ ስትሞቱ የምትሉ ነው። እኛ እንሞትም እንዴ? ኤርሚ ያረና ለበኒ በደቡብ አልጠየኩም እኮ እህታችን ነው። ሁሉም እየገባ ሌሎችም ስለሚሉ ለምንድን ነው እህት ጥያቄ የሚመጣው ነው? በክርስቶስ እርግጠኛ ነው የሚለው ስትሞት የት ነው የምትሄደው የሚለው ጠየቀ አለ። ባይብል ላይ የዘላለም ህይወት ለማግኘት ኢየሱስን የዘላለም ህይወት ለማግኘት ነው። ታዲያ ለኛ ሞት በስጋ አታርፍም፣ ታርፋለህ በስጋ ማረፍበት ቃል አለ ገና ነው ግን አሁን እየኖርኩ ስለሆነ ስለመኖሬ ነው በምን ታውቃለህ ከደቂቃ በኋላ ምን እንደምትወጣት ሲሆን እንደ ወጣት ሽማግሌ እንደ ሽማግሌ አንተ ዘላለም ነው የምትኖረ አትሞትን በስጋ አይ ግን እኮ ኤርሚ የመጽሐፍ ቅዱስ ብዙ ቦታ ሲያወራ አሁን አሁን ይላል መዳንም ከአ ጋር ያገናኘዋል ኦቪየስሊ ስለመን ስለመሞት አታውሪ እኮ ገባኝ። እኔም አሁን የጠየኳት ጥያቄ አክቹዋሊ በቅንነት ስለመተዋወቅ ያክል ማናት የሚለውን ለማወቅ በክርስቶስ ኢየሱስ እና የክርስቶስ ቤተሰብ ናት አይደለችም የሚለውን ለማወቅ እንጂ ጥያቄ እና መልስም አይደለም። ፕሮግራሙን እጠይቃትም አይደለም እህቴ፣ አሁን እንዳልኩሽ ከዛሬ አስር ዓመት በኋላ ስትሞች ወዴት ነው የምትሄጂው? እግዚአብሔር ጋኗ የምሄደው ጻባይና ሳምሬ አባቴ ሙት እዛ ማብራት የለብኝ ውሃ የለብኝ። ዘና ብዬ የእግዚአብሔርን እግር እያጠብኩ ሲልኩኝ እየተላላኩ ጻባይና ሳምሬ እዛ ኖራታለሁ። እስከ አስር ዓመት ልጅ ስምንት እስኪ ምን

ኦርቶዶክስ ነች። አሁን ምን እያሉ መሰለሽ ወንድሞቻችን የእግዚአብሔርን እግር እያጠብኩኝ ይኖራሉ ስትይ ይህ ትምህርት ኦርቶዶክስ ጋ ሄዳ የተማረችው ነው እያለ ነው። እኔ ራሴ እግዚአብሔርን ምን አልኩት አምላኬ ሆይ አልኩት እንደው እድሜ እንኳን ቢያልቅ አስር አመት ተበደርልኝ እና አስር አመት ልጄ አስራ ስምንት ከሞላ በኋላ ብሞትም ችግር የለው። እዛ ጅ ጸባይን አሳምሬ እረ የራሴ በራሴ ያለም ውስጥ ሳስብ እንደዛ ነው። እዚጋ ለምን አልሄድም? ጸባይን ካሳመርኩ ንስሃ ከገባ ውሃ ጽ ቃል ሰረ እኔ ሰው ሀቅ እንደሆነ አልበላ በግድ አሁን ፋሲካ ኢትዮጵያ ከኢትዮጵያ ሰው ካላመጣሽ ይሉኛል። ደላላ ላይ ያራረጉኝ እኔም ብየው ሀቅ እንዳልበላ ጸባዬ አሳምሬ ሰው ሀቅ ካልበላው ሰው ካልገደልኩ ዶሮ ገድያለሁ። ለዛ ንስሐ ገባለሁ ለሹም አልገባው ገነት ታዲያ